ብስሚላህ ራህማን ራሂም። በዓለማችን ላይ ጊዜ ራሱ ወደ ኋላ የሚያፈገፍግባቸው ጸጥታ ሁሉን ነገር ገዝቶ የሚነክስባቸው ስፍራዎች አሉ። የተረገሙና ምስጢርም በሆዳቸው ይዘው ለዘመናት የቆዩ ሸለቆዎች አሉ። ዛሬ የምናየው ከእነዚህ አይነቱ አስገራሚ ስፍራዎች አንዱ ነው። በአረቢያ ቀይ አሸዋማ ልብ ውስጥ ከሰው ልጅ ግርግር ርቃ የምትገኝ አንዲት ከተማ አለች። አልዑላ ትባላለች። ከሩቅ ለሚያያት ጸጥ ያለች ጥንታዊ ፍርሽራሽ ትመስላለች። ነገር ግን በአጠገቧ ለሚያልፉት ስሟ ብቻዋን የፍርሃት ምንጭ ነው ይህች ምድር የተረሳ ጩኸት ሥጋ የለበሰባት በጸጥታ በቆየሽ ቁጥር ሚስጥሯ ጥልቅ እየሆነ መጥቷል ውድ ተመልካቾቻችን ድንቅ ታሪክ ይዘንላችሁ መጥተናል ይህ ታሪክ ነቢዩ መሐመድ ሰለላሁ ዓለይህ ወሰለም ፈጽሞ እንዳንገባበት የከለከሉን እና የአላህ ቁጣ የወረደበት ስፍራ ነው እዚህ ስፍራ ላይ ምን ተከስቷል? የዚህች ከተማ ድንጋዮች ምን አይነት አስፈሪ ምስጢር ደብቀው ይዘዋል? እና ከሁሉም በላይ ዛሬ ላይ በዚህ ችክልክል ምድር ላይ እየተፈጸመ ያለው አስደንጋጭ ነገር ምንድን ነው? ወደ አልዑላ አስፈሪ ታሪክ ውስጥ ዘልቀን እንገባለን። ልብ ብላችሁ እስከ መጨረሻው ተመልከቱን። ታሪካችን የሚጀምረው ከአራት ሺህ ዓመታት በፊት ነው። ዛሬ አልዑላ በምንለው በዚህ ምስጢራዊ መሬት ላይ አለትን እንደ ሸክላ አብክተው በመቅረጽ ከተሞችን የሚገነቡ ድንቅ ሕዝቦች ይኖሩባት ነበር። እነዚህ ሕዝቦች የሰሙድ ሕዝቦች ይባላሉ። የሀብት፣ የክብርና የኃይል ጫፍ ላይ ደርሰው ነበር። ከቀድሞ አባቶቻቸው ከአድ ሕዝቦች በኋላ ይህችን ሰፊ ምድር ወርሰው ገዝተዋታል። ሥልጣኔያቸው በጣም የላቀ ከመሆኑ የተነሳ ግዙፍ ተራሮችን እየፈለፈሉ ቤተ መንግሥቶችን ቤተ መቅደሶችንና እስከ ዛሬ ድረስ የሚደንቁ መቃብሮችን ሰርተዋል። ጭው ባለ በረሃ ውስጥ ከድንጋይ ብቻ ስልጣኔ መፍጠር ችለዋል። ዛሬም ድረስ እነዚህ አስደናቂ ቅርጻ ቅርጾች ቆመው ይመሰክራሉ። ነገር ግን የገነቧቸው ሰዎች አስከፊ ፍጻሜ ገጥሟቸዋል። መጀመሪያ ላይ የሰሙድ ሕዝቦች በአላህ አንድነት ያምኑ ነበር። ነገር ግን ጊዜ እያለፈ ሲሄድ፣ ሀብታቸውና ቅንጦታቸው ልባቸውን አደነደነው። ትዕቢትና ኩራት በልባቸው ነገሰ። በገዛ እጃቸው የቀረጹትን ድንጋዮች ጣዖት አድርገው ማምለክ ጀመሩ። ለእነዚህ ሕዝቦች ወደ ቅናቻ መንገድ እንዲመጡ አላ ሱብሓነሁ ወተዓላ ከመካከላቸው የሆነ መሪ ላከላቸው፣ ነቢዩላህ ሳሌሕ ዓለይ ሰላም። ቅዱስ ቁርኣን ላይ አላህ ከአድ ሕዝቦች በኋላ ምትኮች እንዳደረጋችሁና በምድርም ላይ እንዳስፈራችሁ አስታውሱ። በሜዳዎቿ ላይ ግርማ ሞገስ ያላቸውን ሕንፃዎች ትሠራላችሁ ከተራሮችም ቤቶችን ትፈለፍላላችሁ። የአላህን ጸጋዎች አስታውሱ፣ በምድርም ላይ ጥፋትን አታሰራጩ በማለት ያስታውሰናል። ነቢዩላህ ሳሊህ ዓለይሂ ሰላም ሕዝባቸውን ወደ ተውሂድ ወደ አንድ አምላክ ጠሯቸው። ጣዖታትን አትገዙ፣ ወደ ፈጠራችሁ ጌታ ተመለሱ አሏቸው። ነገር ግን ሕዝቦቹ አሾፉባቸው። አንተማ በድግምት የተመታ ሰው ነህ በማለት ተሳለቁባቸው። ከዚያም እንደ ሰበብ የሚሆን ተአምር እንዲያሳዩ ጠየቁ። እውነተኛ ነብይ ከሆንክ ከዚህ ግዙፍ ዓለት ስር የአስር ወር ነፍሰ ጥሩ የሆነችን ግመል አውጣልን ይህን ካደረክ እናምነሃለን አሉት። ነቢዩላ ሳሊህ ዐለይሂ ሰላም ድዓ ያደረጉ። ሕዝቡ በጉጉትና በጥርጣሬ እየተመለከተ ሳለ ግዙፉ ዓለት መንቀጥቀጥ ጀመረ። ዓለቱ ተሰንጥቆ ከውስጡ ግዙፍ ብሩህ አይን ያላት ነጭ ግመል ወጣች። ሁሉም ይህንን ተአምር በዐይናቸው አዩ። አንዳንዶቹ በሳሊህ ነብይነት አመኑ። አብዛኞቹ ግን በክህደታቸው ላይ ጸኑ። ይህች ግመል ተራ እንስሳ አልነበረችም። የአላህ ተአምር ናቀቱላህ ነበረች። ጌታችን አላህ ስብሓነሁ ወተዓላ አንድ ሕግ አወጣላት። ከሕዝቡ የውሃ ምንጭ አንድ ቀን ግመሏ እንድትጠጣ፣ በሚቀጥለው ቀን ደግሞ ሕዝቡ እንዲጠቀምበት። መጀመሪያ ላይ በዚህ ተስማሙ። ነገር ግን ብዙም ሳይቆይ ምቾት ማጣት ጀመሩ። እንዴት ውኃችንን ከግመል ጋር እንካፈላለን? ይህ ሁሉ ሕዝብ የሚፈልገውን ውኃ እሷ ብቻዋን ልትጠጣው ነው እያሉ መማረር ጀመሩ። የከተማው አመፀኛ መሪዎች በስውር እቅድ አውጡ። በሌሊት ጨለማ ተሰባስበው ታምረኛዋን ግመል ሊገሏት ተማማሉ። ጨለማው ሲወድቅ ወደ ግመላው ቀርበው በአሰቃቂ ሁኔታ ገደሏት። ነቢዩላህ ሳሊህ ዐለይሂ ሰላም ይህን ሲሰሙ ልባቸው ባሕዘን ተሰበረ። ወደ ሕዝባቸው ሄደው አሁን በቤታችሁ ለሶስት ቀናት ብቻ ተደሰቱ በማለት አስጠነቀቋቸው። በመጀመሪያው ቀን ፊታቸው ቢጫ ሆነ። በሁለተኛው ቀን ቀይ ሆነ። በሦስተኛው ቀን ደግሞ ጥቁር ሆነ። አሁን ሁሉም ምን እንደሚመጣ አወቀ። ነገር ግን ጊዜው አልፎ ነበር። ጸጸት ምንም የማይፈይድበት ሰዓት ደርሶ ነበር። ነቢዩላ ሳሌሕ አለይሂ ሰላም ካመኑት ጥቂት ሰዎች ጋር ከተማዋን ለቀው ወጡ። በአራተኛው ቀን ፀሐይ ስትወጣ ከሰማይ አንድ አስፈሪ ጮኸት መጣ። መሬቱ ተንቀጠቀጠ፣ ተራሮቹ ተናወጡ። ቅዱስ ቁርኣን እንዲህ ይላል። አስፈሪ ጩኸትም ያዛቸው በቤታቸውም ውስጥ በጉልበታቸው ተንበርክከው ሞተው አነጉ ይላል። የሰሙድ ህዝቦች በዚያች ቀን ተደመሰሱ። ሀብታቸው፣ የድንጋይ ቤተ መንግሥቶቻቸው፣ ከተራሮች የቀረጿቸው ግንባታዎች አንዳቸውም ሊያድኗቸው አልቻሉም። ከብዙ ዘመናት በኋላ ለዓለማት እዝነት የተላኩት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ለተቡክ ዘመቻ ሲጓዙ በዚህች ሸለቆ አልፈው ነበር። ሙቀቱ እንደ እሳት ይለበልብ ነበር። ባልደረቦቹ በረሃብና በጥማት ደክመው ነበር። በድንገት በዚህች ሸለቆ ውስጥ የውሃ ጉድጓዶችን ሲያዩ ዐይኖቻቸውም ማመን አልቻሉም። አንዳንዶቹ ከውሃው ቀዱ፣ አንዳንዶቹ ሊጣቦኩ፣ አንዳንዶቹም ዳቦጋገሩ በድንገት የነቢያችን ሰለላሁ ዐለይሂ ወሰለም ድምፅ ጸጥታውን ሰነጠቀው። አቁሙ አሉ። ሁሉም ደነገጡ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ፊታቸው በሐዘን ተውጦ ነበር። አስከትለው የዚህም መሬት ውሃ አትጠጡ፣ ሊጥ አታብኩበት፣ ያቦካችሁትንም ሊጥ ለእንስሳቶች ስጡ ካሉ በኋላ በዚህ መሬት ማለፍ ካለባችሁ እያለቀሳችሁ እለፉ፣ ማልቀስ ካልቻላችሁ በልባችሁ በመፍራት እለፉ በማለት አስጠነቀቁ። የአላህ መልእክተኛ ሰለላሁ አሌ ወሰለም እዝነታቸው ከሁሉም የላቀው ነቢይ በዚህ በዚህች ምድር ላይ ሲያልፉ አለቀሱ። ምክንያቱም ይህች ምድር የአላህ ቁጣ የወረደባት እምቢተኞች ህዝቦች የተቀጡባት መሬት መሆኗን ያውቁ ነበረ። አሁን ወዳለንበት አስደንጋጭ ዘመን እንመለስ። ነቢያችን ሰለ ላሁ ዐለይ ወሰለም በእምባ ያለፏት አትግቡባት ብለው የከለከሏትን ይህች የተረገመችውን ምድር ዛሬ ምን እየሆነች እንደሆነ ታውቃላችሁ? የሳውዲ አረቢያ መንግሥት ቪዥን 2030 በሚለው ፕሮጀክት ሥር አልዑላን የዓለማችን ትልቁን የቱሪዝምና የመዝናኛ ማዕከል ለማድረግ ቀንና ማታ እየሠራ ይገኛል። በአንድ ወቅት የአላህ ቁጣ የወረደበት የተደመሰሰው ሕዝብ ሬሳ የተቀበረበት ቦታ ላይ ዛሬ የበዓል ድንኳኖች ይተከላሉ። የዓለም ታዋቂ ዲጂዎች፣ ሙዚቃ፣ የጭፈራና የዝሙድ ድግሶች ሰማዩን ያንቀጠቅጡታል። ለዘመናዊ ዓለም ታሪክ ጌጥ ብቻ ሆኗል። ዛሬ ላይ በእነዚህ መሬቶች ላይ እየሆነ ያለው ነገር ፈጽሞ ዘመናዊነት አይደለም የአላህን ስብሃነ ወተዓላ ማስጠንቀቂያ ቸል ማለት ነው። እኛ ሙስሊሞች ከእስልምና ትምህርቶች ጋር በጥብቅ መያያዝና ከአስተምህሮቶቹ ጋር የሚቃረንን ማንኛውም አይነት ድርጊቶች ማስወገድ አለብን። ይህ ታሪክ መዝገብ ላይ የሰፈረ የድሮ ክስተት ብቻ ሳይሆን ማስጠንቀቂያም ጭምር ነው፤ ለእኔ ለእናንተ፣ ለሁላችንም አላህ ስብሃነ ወተዓላ የሚሰጠንን ጸጋዎች ሀብት፣ ጉልበት፣ ዕውቀት ሊሆን ይችላል። እርሱን ለማመፅ ከተጠቀምንበት ፍጻሜያችን አስከፊ እንደሚሆን ከአልዑላና ከሰሙድ ሕዝቦች እንማራለን። በአላህ ሱብሓነሁ ወተዓላ ቁጣ የጠፉ ሕዝቦች ሁሉ አንድ የሚያመሳስላቸው ነገር አላህ ሱብሓነሁ ላይ ሰጣቸውን ጸጋ ረስተው የመጡላቸውን ማስጠንቀቂያዎች ቸል ማለታቸው እንደሆነ ልብ ልንል ይገባል። ታዲያ እኛም ራሳችንን እንጠይቅ። አላህ ከሰጠን ጸጋዎች ስንቱን ነው እርሱን ለማውሳት የምንጠቀመው? ስንቱንስ ነው እርሱን ለማመጽ የምናውለው? በማወቅም ሆነ ባለማወቅ ይህን ድርጊት የሚፈጽሙ ሰዎች አላህ ቀጥተኛውን መንገድ ይምራቸው። እኛንም በቀጥተኛው መንገድ ላይ ያጽናን፣ ከቁጣው ይጠብቀን። የሰሙድ ሕዝቦች ከገጠማቸው አይነት ፍጻሜ አላህ ይጠብቀን። ይህ ቪዲዮ ዩቲዩብ ላይ በሚሊዮን ከሚቆጠሩ ሌሎች ቪዲዮዎች መካከል እንዳይጠፋና ሌሎች ሰዎች ጋር እንዲደርስ የእናንተ ድጋፍ ያስፈልገናል። ስለዚህም ሰብስክራይብ ያድርጉ እና አስተያየታችሁን በመስጠት የአጅሩ ተካፋይ የሆኑ እንላለን። በሌላ ሥራ እስክንገናኝ የአላህ ሰላም ከእናንተ ጋር ይሁን።